ቻ ዘርጉና፣ ዛርጉና እንዲበሉ አይዘጋም፣ ባሉ አይዘጋም። ለሃይማኖት ሙሉ ጉባኤ እንዲጸልይ ይፈልጋሉ። እጆቻችሁን ወደ እሷ ዘርጉና፣ አሁን ፓስፖርት አዘጋጅ። መልእክት የሰጠኝ ነው የሆነ ጭንቅ ጭንቅ ጭንቅ የጀመርሹው ነገር ሁሉ ደስታ እንዳይሰጠሽ የሚያደርገው መንፈስ ዛሬ ይመታል። የጌታ መንፈስ እየተናገረኝ ነው። ተቀናቃኝ ኃይል ለዘላለም ይመታል። እጆቻችሁን አሳዩ። ይሄን መልእክት ያዙ። ይሄን መልእክት ያዙ። ታያላችሁ። ይሄ ህዳር ወር ነው። ታህሳስ ወር እስከምደርስ ሰባት ሰው ቤት ጌታ ቀጥ ብሎ ይገባል። እንዴት አድገን ሊናገር እያላችሁ ነው። እግዚአብሔር ቀድሞ ይናገራል። ፈርታችሁ ዳርዳር የምትሉ እንዲህ ይሆናሉ። እኔ ቀድሜም ሰምቻለሁ። ጌታን መቀበል ፈልጋለሁ ብለው በእናንተ ፊት አሜን ይንበረከካሉ፣ ጽና ይንበረከካሉ። ባለስ እግዚአብሔር መልእክት ሰጥቶኛል። ከጨለማ ውስጥ እግዚአብሔር አንድ ጋር አንድ ይስባል። ቀጥሎ እግዚአብሔር ያንቺን በር ይከፍታለኛል። በር እንዳይከፈት የሚገዳደር መንፈስ ላይ ለዘላለም ተመቷል።

ታምር ይሆናል በሎ ይኸውማ፣ ይህን መልእክት ያሽ ጭንቅ ሆኗል። ሰላም እየነሳ ነው፣ እየረበሸ ነው። የዚህ ሰው ጉዳይ እግዚአብሔር፣ ይሄ ነገር እስከ መቼ ነው እያላችሁ ነው። በዚህ ጭንቅ እስከ መቼ እንቀጥላል እያልሽ ነው። ይኸው ጉባኤ እጆቻችሁን ዘርጉና መልካም ይሆናል በሎ እስኪ ሰምተሻል። የሚረብሻችሁ የሚያስጨንቃችሁ የአቶ መንገሻ ጉዳይ አይችልም የነገታ ይሄም መልእክት ያሽ አላቅ አደባባይ ላይ ልጸልህ። እግዚአብሔር ያሳርፋል። እጆቻችሁ ብድግ አርጉና መልካም ይሆናል ባለስቲ። እኔ የሚያገለግለው አምላክ ይሄ እየጠራው ያለው የአይዛብ መንፈስ ነው። አንቺም ሊስራ ሊለወጥ ያልሽ ነው እንጂ አሊሳካ ብሎሻል። ሁሉም ነገር ስክት በቃ ተሳካልኝ ብለሽ እንደዚህ እያልሽ ደስታ በደስታ ስትሆኝ፣ ነገርሽ እየወረደ ነው የሚሄደው። ሁሌ በጣም ጥሩ ጥሩ ስራዎችን እሰራለሁ፣ ግን እንዴት እንደሆነ ሳላቅ ን የባንክ ሰራተኛ ነበርኩኝ። ከዛ ውስጥ እንዴት እንደሆነ ሳላቅ ወጥቻለሁ። ሁሉም ነገር፣ ቢዝነስ ጀምራለሁ፣ ፌል ያደርጋል። በጣም እለፋለሁ፣ ከስራለሁ ከአንቺ ጋር ለአስራ ሰባት ስወንድ ብዬ ልጸልይ ህዳር ወር ላይ ታምር ይሆናል። ካይሳስ ወር ላይ ሆኖ የማይታወቅ ታምራት ይሆናል። እስከ ዛሬ ያልጀመርከው በረከቱ ትግሪ ይገባል። አጂካ ፈርግሊ እና ረታራ ዲና ማትራዲ ለማ የእናንተና የቤተሰቦቻችሁን ነገር እየመታ የኖረው ዛሬ ማታ ይመታል። ጦና ይመታል። ባሉስቲ ሙሉ የቤተሰብሽን ሻኪም እግዚአብሔር ዛሬ ማታ ይወስዳል። አጥሎ የአንችን ነገር በስራ እንዳታርፊ በትዳር እንዳታርፊ በትምህርት እንዳታርፊ በጤና እንዳታርፊ በነገር ሁሉ እየነካከሽ ነው። እኔ የሚያገለግለው አምላክ ግን ዛሬ ማታ ጣልቃ ይገባ። የት አገር ልጥፋ፣ የት ልድ፣ ምን ሊሆን ይችላል ይላል። ግራ ገብቶኛል፣ መጥፋት ብቻ ነው። ወጣቶችን የሚያስጨንቀውን እግዚአብሔር ዛሬ ማታ ያዋርዳል።

እግዚአብሔር ግን መልእክት ሰቶኛል። ከጠራው ሰው በስተጀርባ የመጣውን መርገም እግዚአብሔር ዛሬ ሰብሮታል። በዚህ ሰው ላይ ያለውን፣ በቤተሰብሽ ላለውን እርግማን እግዚአብሔር ሻኝቷል። ጥቂት ስራ ትሰሪያለች። ከዚህ በኋላ ብዙ በረከትን መሰብሰብ ይሆናል። የተናደደውን እግዚአብሔር ገልብጧል። ወገብሽና እግርሽ ላይ ያነጣጥሮ ያለውን እባብ እግዚአብሔር ተዋርዷል አለ። ጤናሽ ይነከም፣ ቢዝነስሽ ይቀጥላል። ጌታን ታገለግያለሽ። እግዚአብሔር በሰማያዊና በምድራዊ ያሳርፍሻል። እሱ መጥተሽ ጌታን ታመሰግኛለሽ። እልልታ ጭብጨባ ለጌታ